አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና በጣም ይቅርታ ቆይቻለሁ። እውነት ለመናገር ጠዋት ነበረ እንኳን ደስ አላችሁ ማለት የነበረብኝ ግን ስላልተመቸኝ ነው። ሰሞኑ ትንሽ በቃ የሆነ ቢዚ ቢዚ እየሆንኩ ነው። ነገሮች ሁሉ አልስተካከለም እያሉኝ ነው። ብቻ ባላችሁበት ዱዓ አድርጉልኝ፣ እናንተም ደግሞ ባላችሁበት አላህ ይጠብቅልኝ። እኔ ውድ ትላንትና እንግዲህ ሩታዬ አሸንፋለች። ብዙዋችሁ ብዙ ብዙ እንግዲህ አንገቷን አስደፍተን ነው የምናስወጣት ምናምን እያሉ ነበረ፣ እየፎከሩ ነበረ። እኔ እውነቴ ነው ምላችሁ፣ በመሸነፉ ሩታ ስላሸነፈች በጣም ደስ ብሎኛል። አብርሽም ቢያሸንፍ ሩታን ብታሸነፍ እኔ ምንም መስሎ አይታየኝም፣ ምክንያቱም ባልና ሚስቶች ናቸው። ነገር ግን አንዳንድ ሴቶች አላችሁ፣ ሴት ሆናችሁ ሴትን ለመጣል የምትሄዱበት መንገድ በነገራችን ላይ አብርሽም ደጋፊዎችም አንድ አይነት ናቸው። አንድ አይነት ህሊና ያላቸው ማለት ነው። ትላንትና ነው አንድ አይነት መሆናቸው ናቸው እኔ ለይቼ ያወቅኩት ማለት ነው። እዚህ ጋር ይታያችሁ፣ አንድ ሴት ከደሞዝ አልፎ ገና ተበድራ ነው በብድር ነው የወረደው የአብርሽ አንበሳ ማለት ነው። ጉድ እኮ ነው። እውነቴ ነው ሙላችሁ ይሄንን ምን ጥቅም አለ? ምክንያቱም ሩታን ሀብቴ ለመጣል ማለት ነው። ሩታን ዝቅ ለማለት ሩታን ለማስለቀስ ማለት ነው። እውነቴ ነው። ምላቸው የሩታ እህቶች በጣም ጀግና ናቸው። በጣም ይለያሉ። በመጀመሪያ ደረጃ ሞር እንኳን አብርሽ አንድም አያሸንፋትም ነበር። አንደኛው ነገር ወታ ስለገባች፣ ሁለተኛ ነገር ደግሞ መሸነፉን እያወቀ የሆነ ያልሆነ ነገር በሚዲያ ላይ መርካም ነው ምናምን ነገር ተብሎ እንዲወራለ ስለ አካውንት ምናምን ነገር እያወራ በስተ መጨረሻ እንደውም እሱ አይደለም ያስገባው ሩታ ይናት ወደ አካውንቱ ብሩን ያስተላለፈችው ማለት ነው። ላይቭ ላይ የነበራችሁ ልጆች ታዩታላችሁ ብዬ ተስፋ አረጋለው ማለት ነው እና ግን እኔ እየገረመኝ የአብርሽ ነገር ነው ማለት ነው ሩታ ምን ያክል ጠላት እንዳለባት እያወቀ ሞር እንኳን የሱ ብር አይደለም የሱን ጉልበት አይደለም። አንድ ሴት ማለት የዋህኔ እንጃ ማን እንደ መከራትና ማን ተበደሪ እንዳላት አላህ ነው የሚያውቀው። ነገር ግን ጠዋት እንቅልፏን ትታ የምትበላው የምት በላው ነገር አታ ስትገለመጥ የሰባት አመት የስምንት አመት ልጅ እየላካት ማለት ነው። ስልኳን እያ ለማየት እያማራት እያንቀጠቀጣች የምትሰራ የመዳም ቅመም በእሷ ብር ማለት ሚስቱን ዝቅ ተሸነፍሽ ወይ ሶፍት ላቀብልሽ ወይ? እውነቴ ነው ምላች ሞሩ። እንኳን ፀጉርሽ መቼ ነው የምትፈቺው? እንደዚህ አይነት እኔ ወንድ ልጅ አይቼ በህይወቴ አላቅም። እንደ አብርሽ የረከሰ ወንድ ማለት ነው፣ ደግሞ እንቅልፋም፣ ምንም አይነት አሊጫ ወንድ። እኔ ብስምላ፣ ትላንትና ነው የአብርሽ ማንነቱ ቅጥ ያለኝ ማለት ነው። እንዲህ ወደ ላይ ያደረገኝ ማለት ነው። በዚህ ልክ ለብር ተብሎ እርጉዝን ሚስት ዝቅ ማድረግ ማለት ነው። አያቸው ሞር እኔ እንጃ አላውቅም። በሱ ነገርማ ቢሆን እሱ ሰርቶት እሱ ገዝቶት ወይም እሱ በራሱ ጊዜ ቢያሸንፍ የሆነ ነገር ሰርቶ ቢያሸንፍ፣ ከምሬ ነው ምላችሁ፣ ሩታን ከአንዱ ሁለትም ቀቅሏት ነበር፣ ከሁለትም ሶስትም። እንዴት ነው ውሃ ሲገነፍል ማለት ነው እንዳህዛ አገንፍሎ ይህ ጎርሳት ነበር ማለት ነው። እዚህ ጋር እኮ የእሱ ገንዘብ አይደለም። እሱ እኮ ታብታ ባያደርግም እኮ ምንም ነገር ገብቶ ብቻ እየለፈለፈ ማለት ነው። አብሮች ማለት አቅመ ቢስ ነው፣ አቅም የለውም። አንድ ነገር ለብቻው ስራ ብትሉት እንኳን ማይሰራ ወንድ ነው። ታምሌት ሞር ስራ ብትሉት ለዩቱቡ ማይሰራ ልጅ ነው ማለት ነው። አይደለም ሌላ ነገር ቲክቶክ አጠቃቀም እንዴት እንደሆነ ማያቅ ልጅ ነው። ግን በዚህም ልክ በዚህ ልክ ሚስቱን ማዋረድ ክብሯን ዝቅ ማድረግ በጣም ይደብራል። እውነት በጣም ያስጠላል ማለት ነው። የሩታዬ እህቶች ግን ለምን ትልቅ ነገር አይሆንም? ቢኖራቸውም ባይኖራቸውም በራሳቸው ሳይበደሩ ምን ሳይሉ ነገር ግን ያብርሽ ደጋፊዎች መጨረሻችሁ አላህን ያሳምራላችሁ። እኔ እኮ የኔ እናት እናታችሁ እኮ እዛ ርቧታል፣ ጠምቷታል። ምን የምትበላና የምትጎርሰ ነገር የላትም ጎረቤት የሆነ ነገር ሲደረግ እንኳን ወይኔ፣ እኔም በተደረግልኝ የምትል እናት ትኖራችኋለች። በተለይ ደግሞ እቺ የተበደሸዋ ሴትዮ ማለት ነው። በነገራችን ላይ ማለት ነው ተበድለሽ ለማን ይመስልሻል? ዞሮ ዞሮ እኮ ለሩታ ነው። እስቲ አንድ ባል እንደውም ሚስት ትሻላለች እኮ ሴት ትሻላለች ለምሳሌ እኔ ብር ቢኖረኝ የሆነ ነገር ቢኖረኝ እናቴ የሆነ ነገር ብትሆን ለእናቴ ይሰጣታለሁ። ምክንያቱም የቤት ማላፍትና ቢኖርብኝ ዋናው አላፍትና የሚወስደው ባሌ ነው እንጂ እኔ አይደለሁም። ሩታ ማለት ምንም ነገር ቢሆን ትላንትና አንበሳ ወረደላታ የወረደልኝ ነው የወዴንስ ነው ብላ የራሷን ማድረግ ትችላለች። አብሪሽ ግን ማድረግ አይችልም። ምክንያቱም አላፍትና አለብታ ሩታ አላፍትናው ነው የማብላት የመጣጣት የማልበስ እሱ የማስፈልጋት ነገር ማድረግ እሱ መብቱ ስለሆነ ማለት ነው። ሩታ ደግሞ አብርሽ የሚፈልገው ነገር ደግሞ ማድረግ መብት አይደለም። ምክንያቱም አላፍትና የሚወስደው ባለው እንጂ ሴት አይደለችም ማለት ነው። ሴትም ለቤቱ አላፍትና ብትወስድ፣ ሞር ትልቅ አላፍትና ያለበት አብርሽ ነው ማለት ነው። ለምሳሌ አንድ ነገር ልንገራችሁ ማለት ነው። ሩታ ማለት እርጉዝ ናት። አሁን ትላንትና አብረው ነው አይደል? እንደምታውቁት እናንተ ማለት ነው። ይሄንን ነገር አምሮኛል ያንን ነገር ገዝተህ አምጣልኝ ብትለው ማለት ነው በምንድን ነው ብር ከሌለው እናንተ ባወረዳችሁት አንበሳ ነው ሄዶ ገዝቶ የሚያመጣላት ማለት ነው። በዚህና ክልፋራ አትሁኑ ማለት ነው በባሊና ሚስት መሀል እየገባችሁ ሚስትዮን ለመጣል ባልዮን ከፍ ለማድረግ ደግሞ በዚህ ናክል በጣም ያስጠላል። ሞር ሴት ልጅ ሆናችሁ ማለት ነው በእናንተ ላይ እንደዚህ አይነት ነገር ቢደረግባችሁ ባልና ሚስት ሆናችሁ ማለት ነው፣ እና ባላችሁ ከፍ እያደረገ እናንተን ደግሞ ዝቅ ብተረጉ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ሁኔታ ላይ ነው የምትኖሩት? ሩታዬ ግን አልሐምድላ እውነቴ ነው። ሙላችሁ በጣም ነው ደስ ያለኝ ምንም ስቃ ፈገግ ብላ ከኦዲየንሶች ጋር አውርታ እንዳያችኋት ፈገግ ብላ እንደውም ከቤት ይውጣልኝ ውጣልኝ ብላ ነው ያስወጣችሁ ማለት ነው። እውነት ነው ሙላችሁ። በጣም የገረመችኝ የትላንትና የሩታ አነጋገር እንግዲህ እናት ላይ ሞድ ያዘች ማለት ነው። ተልባ ልክላችኋለሁ፣ ሀሊብ ልክላችኋለሁ እዛ ሰፈሮች ምናምን እያለች አያችሁ፣ ስራችሁ ሁሉ ታውቃለች አንድ በአንድ ሩታን ለመጣል ሩታን የሆነ ነገር ለማድረግ የምትጥሩ ሰዎች ከምሬ ነው ብላችሁ። በጣም የገረመኝ እኔ ለካ ሩታም ታውቃለች። እሷን ለመጣል የምትጥሩ ሰዎች ማለት ነው። በጣም ይገርማል። አያችሁ እናንተ ግን ሩታ ምንም አታውቅም ነበረ የምትሉት፣ እሷ ግን ታውቃለች። ሞር እሱ ቤት ሄዳችሁ ማለት ነው። እናንተ እኮ በጣም እኮ ነው የሚንቃችሁ። አብረሽ ማለት ነው እንደ በስነ ስርዓት ራሱ ቁጭ ብሎ ኦዲንስ ናቸው አሸንፍ ያለው በክብር እንኳን ላውራቸው በክብር እንኳን ምላሽ ለስጣቸዋል አላላችሁ እኮ እናንተ። ተሰቅላችሁ ዋይ ዋይ ዋይ ዋይ ትላላችሁ። እሱ ግን ተቷቸው እንቅልፍ ተኛ ተኛ ማለት ነው። በከበሬ በሰቅ ደሞት እናንተ ማለት የአብርሽ ኦዲንሶች ማለት እንደዚህ ርካሽ ናችሁ። እውነቴ ነው። ከምንም ከጥፍር ቆሻሻ አርጎ አይቆጥራችሁም፣ አብረሽ ማለት ነው። ቢቆጥራችሁ እንኳን ብዙ ነገር ያደርግላችሁ ነበር፣ ሞሮ ያጫወታችሁ ነበር። ብሩኬን አላያችሁም? እንዴት ኦዲንሶች ሲመጡ እንዴት አርጎ እንደ በሙዚቃ ምናምን ደስ በሚል ሁኔታ እንደሚሸኛቸው ማለት። እናንተ ግን ለገንዘብ ነው የምትፈለጉት፣ ለገቢ ነው የምትፈለጉት። ከዚም በኋላ ደግሞ ማንም አይፈልጋችሁም። አብርሽ ጌሙ ካሸነፈ በኋላ ከዚህም በፊት አይተነዋል የራሳችሁ ጉዳይ ብሎ ነው እኮ የሚወጣው እና ለእናንተ ቦታ የለውም። እናንተ ግን ዝም ብላችሁ ከሩታ ጭንቅላት አልወርድም ትላላችሁ እንጂ ሩታ ማለት ማንም አይደርሳትም። ከምሬ ነው። ከምንም በላይ የሰው ፍቅር አላት። የሰው ፍቅር ይስጠን እንደ ሩታ ሰው። እኔ ሲወድ ሰው እንደዚህ ሲንገበገብ አይቼ አላቅም። በዚሁ አጋጣሚ ማሻላ ብያለው። የበለጠም ደግሞ አላህ ይጨምርላት ፍቅሩን፣ ደስታውን ይሙላላት። ከዚህም የበለጠ በጣም የምትወደድና የምትደነቅ ልጅ ናት። አነጋገሯ ምኗ በቃ አንደበቷ፣ ካፏ የሚወጡት ነገሮች እውነት ስለ ተግባሯ፣ በጣም ደስና የምትጣፍጥ ልጅ ናት። የእናንተ ወንድም አይደለችም። የእናንተ ወንድም ማለት አላቅም። አብረሽ በዚህን አክል ቤተሰባ እንኳን አንድ ቀን ቁንጥጥ አድርጎ እንዳላሳደገው ነገር ነው ያሰብኩት ማለት ነው።